ይ የሚታይ ይመስለኛል። ረዝም ነው። አው እነዚ አሁን እነዚህ አሁን ፍራሾቹ በነዚህ ልክ የተቆራረጡ ፍራሾች ሲገቡ እንዴት አባታቸው እንደሚያምሩ በቃ አረቢያ መጅሊስ ነው የሚመስሉ ሲፈረሹ እና ይሄና አሁን የዚህ ተመሳሳይ ሶስት አለው ሌላም አለው እኔ የገዛሁት ዘጠኝ ትራስ እና ሶስት ይሄንን ሶስት ይሄን ትልቁንና ዘጠኝ ትራስ እያንዳንዱ ያው ፍራሽ ስገዛ ብዬ መቀያየሪያ ብዬ ዘጠኝ ትራስ ለዛኛው፣ ዘጠኝ ትራስ ለዚህኛው፣ ዘጠኝ ትራስ አርጌ ይሄኛውን ደግሞ እያንዳንዱ ሶስት ሶስት አርጌ እየብቸውን የገዛሁት እና ይሄኛውን ከለሩን ስለወደድኩት ነው ያወጣሁት እና በጣም ከሚገርማቸው ነገር ጨርቁ ራሱ እንትን ነው አረቢያ ምጅሌስ የሚሰሩባቸው ኮተኖች ናቸው። የሶፋ ጨርቅ የሚሰሩበት ጨርቆች ናቸው። ማቴሪያሉ ራሱ በጣም ወፍራም ነው እንደምታዩት። ወደ ኢትዮጵያ ስትመጡ ይዛችሁ መምጣት ያለባችሁት ያለባችሁ ነገር ይጠቅማችኋን የምለው ካርጎ ካረጋችሁ ካርጎ ለምታደርጉ ልጆች ማለት ነው። ለእናንተ ይሄ ቪዲዮ ላይክ፣ ሰብስክራይብ እያረጋችሁ ተከታተሉኝ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ዛሬ ለናንተ ይጠቅማቸዋል ያልኩትን ቪዲዮ ነው ይዤላችሁ የመጣው። ትናንትና እንደምታቁት እኔ እቃ ሳስተካክል ነው ያልኩትኝና እቃ ሳስተካክል ካርቶኖችን ሁሉ ስፈታ የጠቀመኝን ነገር ኦ፣ እንደዚህ አይነት እህቶች ይዘው ቢመጡ ለነሱም ይጠቅማቸዋል ልንገራቸው ብዬ ነው ይህን ቪዲዮ ወደ እናንተ ይዤ መጣሁት። በመጀመሪያ ለሙስሊም እህቶች አንድ ነገር ልንገራችሁ። በአሁኑ ሰዓት አረቢያ ምጅሊስ ለመግዛት አብዛኛው ሙስሊም ቤት ሶፋ አይፈልጉም፣ እና አረቢያ ምጅሊስ ነው የሚፈልጉት። እና አረቢያ ምጅሊስ ደግሞ በአሁኑ ሰዓት ላይ በጣም ውድ ብር ነው የሚገዛው። እናውቀዋለን። ከመቶ ምናምን ሺ ጀምሮ ነው። እና ዋናው ነገር ደግሞ ራስን ማሳመን ነው። በቀላሉ ኑሮ በዘዴ ያደርጋችሁ ኢትዮጵያ ላይ እንዴት አደርጋችሁ ነው መኖር የምትችሉት ይዛችሁ መምጣትስ የምትችሉት የሚለው ለምሳሌ እኔ ይዤ በመጣሁት ላይ አሳያችሁ ይሄን ምንጣፍ የትራስ ጨርቆች እነዚህ ብዙ ናቸው በነገራች ላይ እኔ ያመጣሁት ሶስት ነው ሶስቱም የተለያየ ከለር አለው አሳያችኋለሁ ከፈለጋችሁ አንደኛው ከለር ይሄ ነው አንደኛው ደግሞ የሆነ ቡኒ ከለር አለ አንደኛው ደግሞ ቀይ ከለር አለኝ እና ይሄን ለምን እንደሚጠቅም ታውቃላችሁ? ያው አብዛኞቹ የትራስ ጨርቆች ናቸው እና ልክ ስትፈርሿቸው ምናምን በፍራሾቹ ልክ ሲሆኑ እንደ አረቢያ መጅሊሶች ናቸው። ዋናው ነገር ይሄንን አረቢያ መጅሊስ ነው ብሎ ራሳችሁን ማሳመነው። በቃ ይሄ ላንቺ አረቢያ መጅሊስ ነው ብለሽ ራስሽ ማሳመነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደለ? ጎረቤት የአረቢያ መጅሊስ ስላረገች እኔም አረብ አገር ብዙ አመሰለ ሰራው አረቢያ መጅሊስ ለምን አልገዛው ምናምን ማለት የለባችሁም። ራሳችሁን አሳምኑ። ያት ይሄ ነገር በጣም ቆንጆ ነው። አንደኛ ነገር ብታጥቡት ምን ብትሉት የሚለቅ አይደለም፣ ፌዳ አያረግም። እኔ እናቴ ቤት አንዱን ፍራሽ አንጥፌዋለሁ፣ ሶስቱን ትራስ ከፍራሽ ጋር አንጥፌላታለሁ እናቴ ቤት ሁል ጊዜ እናት። በኋላ ግን ምንም ምስቲልና ምንም አልሆነም። እና እኔ በርግጥ አንጥፌው አላውቅም ሶፋ ስለነበረኝ። አሁን ላይ ግን የወለል ምንጣፍ ለቡና መፈረሻ ምናምን ስለምፈልግ ይሄንን ብቻ ቀንሻ አውጥቼ ነውና፣ ይሄ ራሱን የቻለ ሶስት ትራስ አለው። ይሄ እንደገና ደግሞ ይሄ አለው። እያንዳንዱ ሶስት ትራስ አለው፣ ለእያንዳንዱ በፍራሹ ማለት ነው። ያው ማይኬ ትንሽ ስለምታስቸግረኝ ይዞ ለማውራት ስላልተመቼ ነው። ላሳያችሁ፣ የሚታይ ይመስለኛል። ይሄ ረዝም ነው። ይሄ አያቸው እነዚቻውን። አሁን እነዚህ አሁን ፍራሾቹ በእነዚህ ልክ የተቆራረጡ ፍራሾች ሲገቡ እንዴት አባታቸው እንደሚያምሩ በቃ አረቢያ መጅሊስ ነው ሚመስሉ ሲፈረሹ። እና ይሄና አሁን የዚህ ተመሳሳይ ሶስት አለው ሌላም አለው። እኔ የገዛሁት ዘጠኝ ትራስ እና ሶስት ረዝ ሶስት ይሄንን ሶስት ይሄን ትልቁንና ዘጠኝ ትራስ፣ እያንዳንዱ ያው ፍራሽ ስገዛ ብዬ መቀየሪያ ብዬ ዘጠኝ ትራስ ለዛኛው፣ ዘጠኝ ትራስ ለዚኛው፣ ዘጠኝ ትራስ አድርጌ ይሄኛውን ደግሞ እያንዳንዱ ሶስት ሶስት አድርጌ እየብቻው ነው የገዛሁት እና ይሄኛውን ከለሩን ስለወደድኩት ነው ያወጣት። እና በጣም ከሚገርማቸው ነገር ጨርቁ ራሱ እንትን ነው፣ አረቢያ ምጅሊስ የሚሰሩባቸው ኮተኖች ናቸው። የሶፋ ጨርቅ የሚሰሩበት ጨርቆች ናቸው። ማቴሪያሉ ራሱ በጣም ወፍራም ነው እንደምታዩት። ከወደ ኋላ ከወደፊት ምሄም ራሱ በጣም ወፍራም ነው። እና መግዛ ካለባችሁ፣ እንደው አረብ ሀገር ስትመጡ አለ በተለይ ዱባይ ውስጥ ሱቅ ኢራኒ አጅማል ላይ አሉ። ሙልተዋንና ከገዛችሁ ዱባዮች ካርጎ ስታረጉ እነዚህንም ርካሽ ናቸው። እንደሆነ ያላስታውስም ሰላሳ ድርሃም እንደዛ ነው የገዛሁት ይመስለኛል። ቆይቻለሁ ከስገዛውና፣ እነዚህን ገዝታችሁ ኑት ይጠቅሟችኋል። እናንተ ሙስሊም ቤቶች ብቻ አይደሉም በነገራችን ላይ ለእኛ ራሱ ይጠቅማሉ ቡና ስፈረሹ፣ ዙሪያውን አሁን እኔ እዚች ጋር ትንሽ እየፍራሽ ይገዛሉ። ሰሞኑን ቆይ ፈራርሽ ያሳያችኋለሁ። ትራሶቹ ግጥም ጥም ሲሉ በጣም ነው የሚያምሩት። በቃ አረቢያ መጅሊስ ብሎ አረቢያ መጅሊስ። ትንሽ ልዩነቱ ምንድን ነው? ቴክነሶ ከፍ ስለሚል ያው ትንሽ ከላይና ከታች ያሉ ዲኮሮቹ ናቸው። ይሄኛው ደግሞ ግጥም ብሎ በተለይ አሁን 3 በዚህ አንድ በዚህ አንድ በዚህ አንድ ዘጠኝ ትራስ ሲሆን። በጣም ነው የሚያምረው። ለእህቶቼ ነው ማለት ይሄ ሙስሊም እህቶች አብዛኞቹ ምከሪ ነብ እቃ የለኝም ምንም ያሟላሁት ነገር የለም ለምትሉኝ እህቶቼ፣ ይቺ ምክር ለእናንተ ቆንጆ ናት። ከገዛችሁ ከገዛችሁ እዛ አረብ ሀገር ካርጎ የምታደረጉ ከሆነ ቆንጆ ኳሊቲው እዛ ስለሆነ የቱርኪ ጨርቅ አሁን ቱርኪ ኮተኖች ናቸው የቱርኪ ጨርቆች እዛ ስለሆነ ግዙ ኢትዮጵያ ላይ የሚገዙ ትንሽ ይለያያሉ፣ እውነት ለመናገር አሉ። እነ ለምለም አሁን እየላኳቸው ብዙ ልጆች እየሰሮች ያሉችም ጨርቆች ይለያያሉ። አንደኛ ሁለተኛ፣ ሶስተኛ አሉ። እነ ለምለም ጋም ታገኛላችሁ፣ ግን ለብሩ ደግሞ ካርጎ ካረጋችሁ አይቀር እንደዚህ አይነቱን ይዛችሁ ብትመጡ ላለም። በአጠቃላይ ደግሞ ለሁላችሁም የሚሆን ካርጎ ለምታደርጉ ልጆች አንድ ነገር ላሳያችሁ፣ ይሄን ቪዲዮ ላሳያችሁ ነው እንግዲህ። ማይኩን እንዴት አድርጌ ለያዘው መያዣ የለኝም ግን ካርጎ ስታደርጉ ደግሞ ው ይሄንን እንዴት አድርጌኔ እንዳሸኩል አሳያችሁ። ይሄንን መግዛት የምትገዙት የት መሰላችሁ? ሺን ላይም አለ፣ አማዞን ላይም አለ። አሁን ላይ በነገራችን ላይ አማዞን ካሽም ተፈቅዷል። እኔ በነበርኩበት ሰዓት አማዞን በካሽ የለም ነበረ? አሁን ላይ ግን ካሽን መግዛት ይቻላል አማዞን ላይ እና፣ እኔ ኢንተርኔት ላይ ብዙ ጊዜ ሳይ አማዞን ላይ ካሽ መግዛት ትችላላችሁና ከአማዞን እነዚህን ወረቀቶች መግዛት ትችላላችሁ። እነዚህ ወረቀቶች ለምንድነው የሚጠቅሙት ብለን ካልነ ደግሞ ብርድ ልብስ፣ ኮንፈርት፣ የተለያዩ ነገሮችን ያሁን ትልቅ ነው። ወደ ላንስ ይችላል። ላሳያችሁ። አያችሁት? አሁን ከውስጡ ኮንፈርት አለው ኮንፈርት እንግዲህ ሙሉ ትራስ አለው ትራስ ራሱን የቻለው የትራስ ጨርቅ አለው አንሶላ አለው ኮንፈርት አለው ከፈለጋችሁ በቀጣይ ቪዲዮ አሳይነበት ነሽ አላመንሽም የምትሉ ካላችሁ ኮሜንት ላይ አድርጉልኝ እኔ ኮሜንት ስለማነብ ፈትቻ አሳያችኋለሁ ውስጡ ላይ የዚህን ተመሳሳይ ምን ምን እንዳለው ያው አሁን ኮንፈርት ነው ግን ከታች ደግሞ ምን አለ መሰላችሁ የ ምድር ነው የሚባሉት እነዚህ የአረቦችን የምናነጥፋቸው አልጋ ልብሶች፣ አንሶላዎች፣ አንሶላ ነው የሚባለው ሸርሻፍ። ሸርሻፍ የምንቀይረው ውስጡ የሚገባው አለ አይደለ? ያነ ነጩ ወፍራሙ እሱ ደግሞ ይሄ ነው። ይሄ ይሄ ደግሞ ያነ ነጭ ወፍራሙ ነው። እና መናደረኩ አደረኩ መሰላችሁ። መጀመሪያ ላይ ይሄን ገዛሁ ከሼን፣ ይሄን ወረቀቱን ማለት ነው። ይሄንን ገዛሁ ገዛሁና ከዛ በጣም አስቸግሮኝ በጣም ሞልቶብኝ ስለነበረ ይቺ የአየር መውጫራት ያው ብዙሀኖቹ የምታውቁት ናችሁ፣ የምታውቁት ትኖራላችሁ። ለማታውቁ ልጆች ነው ይህን ቪዲዮ እና ካርጎ ስታስገቡ እቃው ቶ ለሙልት ይልባችኋል፣ በተለይ ኮንፈርት፣ ብርድ ልብስ እንደዚህ አይነት ነገሮች። ይህን ተጠቅማችሁ ካርቶን ውስጥ ስታረጉ፣ በርሚል ውስጥ ስታረጉም ይህን ፌስታል ተጠቅማችሁ ብታረጉ ጥሩ ነው። በደንብ አርጌ ላሳያችሁ። ይህ መጀመሪያ ተከፍታ እንትኑ ብርድ ልብሱንም ሆነ ኮንፈርቱንም ቀስ አድርጋችሁ እንዳይቀደድ አድርጋችሁ በጥንቃቄ ይሄ ማለት ነው። በጥንቃቄ እቺ ትከፈታለች። እኔ ስቆልፍ እንትኑ እንደዚህ ስቆልፈው መቆለፊያው ወልቆ ስለጠፋ ከቆለፈ በኋላ ስለሆነ ምንም ስለማይሰራል ለይተቸው ነው። ከዛ ቀስ አድርጋችሁ ከፍታችሁ በመላ እቃችሁን ትጠቀጥቃላችሁ። ሙሉት ታደርጋላችሁ። ቀስ አድርጋችሁ እቺን ትቆልፋላችሁ። ከዛ እዚች ጋር ተከፍታለች። እች ትከፈታለች። አሁን ላይ አየሩ ስለወጣ ለዛ ነው ወደ ላይ የተነፋው ትልቅ የሆነው። አሁን ይሄ ማዳበሪያ ነው የሚያለው፣ ግን መጀመሪያ ላይ እቃውን ሲይዘው ጭምቅ በላይችን ነው የምታለው፣ ይጨመቃል። እና በዚች መኪና አለ አይደል? ቤት የምናጸዳበት በትሩ ማጽጃው የሚለው ማጽጃ መኪናው። ከዛ መኪናውን ታመጡና እዚህ ጋር ኤሌክትሪኩን ከረባው ማለት ነው ታመጡና ኤሌክትሪኩን ተለኩሱና መኪናውን እዚህ ጋር ታረጉታላችሁ። ከዛ አየሩን እንዳለ ይስበዋል። አየሩን ሲስበው ጭም ጭ ያድርጉ እቺ ነው የሚያለው። በቃ ምላስ ታከሉ ያደርገዋል። ተግባባል። አሁን ይሄ ኮንፈርት ሁለት ኮንፈርት በሉት። ሁለት ኮንፈርት ማለት ይሄኛው ሜትር 50 የሜትር 50 አልጋ የሚያነጥፍ ነው። ይህም ባለ ሜትር 50 ነው። እንግዲህ ኮንፈርት ውስጡ ላይ ብዙ ነገሮች አሉ። ትራስ ራሱ ሳይቀር አለው ይሄ ትራስ ጨርቁ ማለት ነው። ያ ኮንፈርትን ብዙ ሰዎች ስለምታውቁ ለእናንተ ማስረዳት አይጠበቅብኝም። ከዛ ይሄንን ኮንፈርት እንደምንም አድርጌ ቃስ አርጌ አስገባሁ። ከታች ደግሞ እንዳሳየኋቸው ይሄ ነጩ ደግሞ ሸርሸፍ ማንጠፊያው ነው። የሸርሸፉ ውስጥ የሚገባው ነው። እሱንም ቃስ አርጌ አስገባሁ። ይሄንንም አስገባሁና ከዛ እንደምንም አድርጌ ይሄን ቃስ አርጌ ዘጋሁ። አሁን እንደውም አየሩ ስለወጣለት ስቦንጁ ስለነቀለለት ነው። በዛን ታይም አዲስ ስለነበረ በጣም ሞልቶብኝ ቃስ አርጌ ነበረ የዘጋሁት። ዘጋውን መኪናውን አመጣሁና እዚች ጋር ትታያቸዋለች ብዬ ተስፋ አድርጋለሁ። እዚች ላይ ያረኳትኝ ከዛ እንደዚህ መጣዋን አየሩን አየሩን በሚመጣው ሰዓት ይሄ እንዳለ ና ትንሽ ጌ ትሆናለች። እና በቀጣይ ቪዲዮ ካልገባችሁ የሆነ ቪዲዮ አለ፣ እንደዚህ አይነት ቪዲዮ የሚያሳዩ ኢቭን ሸን ላይ ሰርች ብታረጉ ራሱ እንዴት እንደሚመጡ ምናምን ያሳያቸዋል። ከዛ ጭምድጭድ ስብላይ ትንሽ እየትሆናለች፣ በቃ ሻንጣ ውስጥ እራሱ ይቀመጣል። የሚገርማችሁ ነገር በጣም በሚገርመው ሻንጣ ውስጥ ራሱ ማስቀመጥ ትችላላችሁ። ምክንያቱም በቃ መጥጥ አድርጎት ይሄን ጥገ ነው የሚያረገው። ጭምድ ድድ ብሏን ይሆናል አይደለ? አየሩም በሙሉ ስላወጣው። ከዛ ወደ መኪናውን ዝግ ብታደርጉ ታረጉና፣ ጭምድ ድድ አድርጉ፣ ይሄን ሁሉ መጥጥ አድርጉ። ጭምድ ድድ ሲያረገው ቶሎ ብላችሁ መኪናው ምዝዝ ታረጉና እቺን ትገርናታላችሁ፣ አየሩም እንዳይወጣ ማለት ነው። እኔ አሁን ይሄን ስለነካሁት ካርቶን ውስጥ ከርሞ ስለነበረ በራሱ አየሩን አውጥቶ ጨርሷል ይሄ ከዛቶ ለቶሎና ይቺን ክድን ታረጋላችሁ። ይቺ ነገር እዩ ጭም ድድድ እንዳለ ተቀራለ። ከፈለጋችሁ ሻንጣ ውስጥ ማስቀመጥ ትችላላችሁ። ከፈለጋችሁ ካርቶን ካርቶን ውስጥ ብታረጉ አንድ ካርቶን ራሱ ያን ሁሉ እቃችሁን በደንብ አድርጎ ነው የሚይዘው። በተለይ እነዚህ ትንንሾች፣ ብርድ ልብስ፣ ኮንፈርት እንደዚህ፣ ይቺ ብቻ ስፖንጅ ያለው ነገር። ብዙ እቃ ያላችሁ ልጆች ይህንን ፌስታል ከሺኤን ገዝታችሁ ይሄን ተጠቀሙ። ለእናንተ ይጠቅማችኋል። ምክንያቱም አንደኛ ነገር እቃውን ቅልል ነው የሚያረግላችሁ። ከዛ ኢትዮጵያ ከመጣችሁ በኋላ አንይ አሁን ወደ ኢትዮጵያ ሲመጣ አየሩ ምናምን ይሄ ንፋስ ስለገባበት ነው እንደዚህ። እኔ ምን ትላንትና ከካርቶን ሳወጣው እንደዚህ ከፈቸው ስለነበረ በቃ አሁን አየሩ ስለወጣ አሁን አያችሁት ትልቅ ሆኗል። አሁን ይሄ ካርቶን ውስጥ ቢገባ እንግዲህ ማጂን ይሄን ይሄን የሚያህል ስንት ይሆን መሰላችሁ? ከካርቶን ካርቶን ውስጥ ቢገባ ግንሳ እናንተ ለእናንተ ግን ምጥጥ አድርጋችሁ ብትጠቀሙት ሻንጣ ሻንጣ ውስጥ ራሱ ላርግ ብትሉ ቀለል ባለ ሁኔታ በሻንጣችሁ ራሱ ሶስት ኮንፈርት መያዝ ትችላላችሁ። ይህንን ላስቲክ ከገዛችሁ ይህንን ከገዛችሁ ማለት ነው። በሻንጣ ራሱ ሶስት መያዝ ትችላላችሁ። ምክንያቱም ማሽኑ ሲመጣው ይችን ነው የምትለው ይችን ነው የምትለው ምጥጥ ብላ ድርቅ ብሎ እንደዚህ ነው የሚሆነው። አየሩ ሲገባብ ነው ትልቅ የሚሆነው። እንደዚያ አድርጋችሁ ካርጎ ማረግ ትችላላችሁ። እኔ ነው የጠቀመኝ ነገር ስለሆነ ነው እ የካርቶን ውስጥ ሳደርግ በእንደዚህ አይነት ነገር እያሸኩ ነው ያደረኩት። ሌሎችን ፈተቻቸው ስለነበረ ነው እንጂ ሌሎችንም ኮንፈርቶችን እኔ በእንደዚህ አይነት አሽጌ አሸጌ ነው። እንዲሁም እህቴና ትዚህ ያስባለችኝ ና እህቴናት እቃዎችን በሙሉ አሽጋ እንደዚህ አድርገው ወደ ኢትዮጵያ ስመጣ እንደዚህ ያደረገችኝና ትላንት እናስተካከል እንደዚህ ይሄንን በመከራቸው ለህቶቼ ይጠቅማቸዋል። ምክንያቱም የሚጠቅመን ነገር ነው መወያየት ያለብን። ሲቀጥል ደግሞ እነዚህ ነገሮች ሙስሊሞችም ሆነ ክርስቲያኖች ብትገዟቸው ለእናንተ ይጠቅማቸዋል። አንደኛ ነገር በቃ አገልግሎታቸው በጣም ቆንጆ ነው። እኔ እኔ እንዳልኳችሁ ትላንት ነው ከካርቶን ያወጣው፣ ግን እናቴ ቤት አውጥቻለሁ አለ። ስቲል ከሰን ተቀምሮ ነው እኔ ሳልመጣ በፊት ራሱ ያወጡት ነው። አጥበዋለሁ ምን ነው ግን ምንም ፌድ አላረገምና ጨርቆችን ቆንጆ ናቸው። ሳውዲም ዱባይም በተለያዩ ቦታዎችም አሉ። እነዚህ ጨርቆች በተለይ ይህ ከለር በጣም ነው የሚያምረው። ብታዩ ቤት ታጥቡት አይለቅም፣ ከለሩ ራሱ ያው ነው። ያኛውም ቆንጆ ነው። ብራውኑ፣ ቀዩን ግን አልፈታሁትም። ግን እኔ ለጊዜ ይህን ስለወደድኩት ያመጣሁትኝ። ቡኒው ደግሞ ሀናቴ ቤት አለ በቀጣይ ፍርሽርሽ አድርጌ ያሳያችኋለሁ እና እንደ አረቢያ መጅሌስም ኑሮ በዘዴ ያርጋችሁ መጠቀም ትችላላችሁ። በቀላሉ ገንዘባችሁን ገዝታችሁ መታችሁ የግዴታ ሁሉንም ነገር ማሟላት አይጠበቅባችሁም። ሌሎች እህቶች ደግሞ እንደዚሁ አረብ ሀገር ላይ ቤት ሰርታችሁ ቦታ ይኑሯችሁ ገንዘብ እጃችሁ ላይ ኑሮ ነገ ዛሬ የምትሉ ልጆች ካላችሁ፣ እባካችሁ ኑ ቶሎ ወደ ሀገራችሁ። ይበቃችኋል ነው የምለው። ምክንያቱም እረፍት አድርጉ፣ እረፍት ያስፈልጋችኋል። እናንተ ደክማችኋል። እንደዚሁም ደግሞ ቤት ብቻ ኖሯችሁ በቃ ምንም ነገር የለኝም ምንም ሳልይዝ የምትውሉ ልጆች አላችሁ። እኔ ኮሜንት ላይ ብዙ ስለሚጻፍልኝ ነው። እናንተም ደግሞ ምንም የለንም አትበሉ። እናንተ ከእናንተ በላይ ሀብታም ማንም የለም። ቤት ዋናው ኢትዮጵያ ላይ ስትኖሩ ቤት ነው። እሱ የከፈተውን ጉሮሮ ሳይዘጋ አያድርም ይባላል አደለ? ካገኛችሁ በቤታችሁ ባላችሁ በሽሮ ትበላላችሁ። ካላገኛ ካጣችሁ በየአይነት ካገኛችሁ በየአይነት ትበላላችሁ። ካጣችሁ ደግሞ አንድ ሽሮ አታጡም። ሽሮ ራሱ ዛሬ ላይ ስንት ነገር ነው የምትፈጅው፣ ለማስተካከል እራሱ ግን በቃ ጽድት ብላችሁ ነው የምትኖሩት። ና እባካችሁ፣ ብዙ ጊዜ ኮሜንት ስታደርጉልኝ ይህን ያህል ብር አለኝ ቦታ ገዝቼ አክሲዮን አለኝ ግን፣ በቃ ምን ትመክርኛለች ምናምን ትሉኛላችሁ። ና እኔ የምመክራችሁ ቤት ካላችሁ ከሰራችሁ፣ ምንም አይኖራችሁ እጃችሁ ላይ ምንም አይኖራችሁ ኑት በቃ ምንም አይኖራችሁ። ምክንያቱም እናንተ ረፍት ማድረግ አለባችሁ እየተወሰነች ትንሽ ለጃችሁ እያያችሁትን ነገር የምታስተካክሉበት ነገር ሊያስፈልግ ይችላል ለእሱም እኮን ደግሞ መቶ ሺ ሁለት መቶ ሺ ብር ከያዛችሁ በቂያችሁ ነው። እሱን ደግሞ እያያችሁ ቀን በቀን አውታችሁ አጥፎ ሳይሆን ባንካችሁ ውስጥ አስቀምጣችሁ የሚያስፈልጋችሁ ነገር እያያችሁ እያሟላችሁ ትኖራላችሁ። ሲቀጥል ደግሞ በዚህች ምድር ላይ ስንኖር ብቻችንን እንድንኖር አልተፈቀደልንም እና እናንተ ደግሞ የራሳችሁን የሚሆን የህይወት አጋሪ ይኖራል። አብራችሁ የሚያሳስባችሁ አይዞች አይዞን የምትባባሉ በዛን ሰዓት ደግሞ ኑሮን ቀለል አድርጋችሁ መኖር ትችላላችሁ። እዛ አረብ ሀገር ላይ ሆናችሁ አይደለም እንደዚህ አይነት ነገር እያሰባችሁ የምትኖሩ ምንም የለኝም ማለት፣ ቤት አለ ግን ትዳር የለኝም፣ በቃ እንዴት ብዬ ነው የምኖረው አትበሉ። እዛ ቁጭ ብላችሁ አይደለም ትዳር የሚመጣው። አንዳንዴ እኮ እግዚአብሔርም እኮ ዝም ብላ አንድ ቦታ ላይ ቁጭ ብላ አትለመን ይባላል አይደለ? ስለዚህ መጣ ብላችሁ ወጣ ብላችሁ የእግዚአብሔርንም ደጅ እየለመናችሁ ወደ አላህ እየሄዳችሁ ዱአና ጾላት እያደረጋችሁ ለራሳችሁ የሚሆን ጥሩ ሰው ወደ ህይወት ያምጣልኝ ለኔ የምትለው ወደ እኔ ያምጣልኝ፣ እኔ የወደድኩትን ወደ እዛ ረቅልኝ፣ አንተ ለኔ የወደድከው ወደ እኔ ያምጣል እያልን ነው ህይወት የሚኖረውና፣ አባካችሁ ራሳችሁን አትጉዱ። አረብ ሀገር ላይ ሆናችሁ በቃ ቤት ካላችሁ ኑቶ ለሰው ተከራይቱ እንኳን እየኖረ አይደለ እንዴ! እንኳን እናንተ ቤት እያላችሁ ስለዚህ ቤት ኑሯችሁ ገንዘብ በእጃችሁ ይዛችሁ ደግሞ አክሲዮንም ኑሯችሁ ቦታም ይዛችሁ በቃ አረብ ሀገር ላይ ስቲል ቁጭ ያላችሁ ልጆች እናንተ ጤነኛ አትመስሉኝም። እውነቴን ነው የምነግራችሁ። ኑ ተወለ ዝም ብላችሁ እንዲሁ ምንም የለኝም ብላችሁ አትሰቡ። በቃ አንድ ፈጣሪ አለ፣ እሱ ደግሞ የሚያሳካው ነገር አለ። እናንተ ሰበቡን አድርሶላለሁ። ብዙ ልጆች ኮሜንት ላይ ምን ትመክሪኛለሽ ስለሚሉኝ ነው ቦታ ይዛችሁ ደግሞ እየሰራችሁ ያላችሁ ልጆች፣ ካለን እንደምንም ብላችሁ ጥርሳችሁን ንክስ አድርጋችሁ እስከ ዛሬ ከኖራችሁት አይበልጥም። እርግጥ ነው ካመማችሁ ከደከማችሁ ካቅማችሁ በላይ ከሆነ ከእናንተ በላይ ማንም የለም። ነገር ግን ደግሞ መስራት የምትችሉበት አጋጣሚ ካለ ቤታችሁን ሁለት ክፍል ቤት ሳታሰፉ ምናምን ሳትሉ ሁለት ክፍል ቤት ብትሆን አቆማችሁ ወደ ሀገራችሁኑ ትወለ ነው የምለው። ቪዲዮዬን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። እስከ አስር ሺ አስገቡኝ። በቅርቡ ወዳችኋለሁ። ባይ ባይ።